ከራይን ማ አብሮን የገፋው አስታሙኛል። ለስጠው በደንብ ከቤተሰብ በላይ ያስታመመኝ ከተቀመጥኩበት እንኳን የሚያነሳኝ እሱም ነበር። አልችልም ነበረ ማለት ነው። በሽታ በጣም ቆርቶኝ ነበር። አስታማሚ ባል ይስጣችሁ። መከራችሁን አብሮ የሚገፋ ይስጣችሁ። አላሁማ አሚን፣ ያ ረቢ። አንዳንድ ጊዜ አንዱ ይሰብራችኋል፣ እንዳትነሱ ያደርጋችኋል። ልባችሁን ስብርብር አድርጎ እንደማጠቅሙ አድርጎ ይሄዳል ማለት ነው። አንዳንዱ ደግሞ ያነሳችኋል፣ እናንተን ለመጠገን ይሞክራል። ህይወት እንደዚህ ናት። ዛሬ ጥሩ ሁኔታ ብትኖሩ ነገ ደግሞ የሆነ ነገር ይገጥሟቸዋል። ብቻ እናንተ በሚገጥማቸው ነገር ሁሉ ተስፋ ለመቁረጥ ነው። ኢክራምን ተመልክታቸዋል። ከዚህ ቀደም ምን አይነት ህይወት እንደነበራት ምን እንዳሳለፈች ታስታውሳላችሁ። አሁን ደግሞ ልቧን የሚጠገንላት እንዲሁም ታማ ደግሞ ያስታመማት ከጎኗ የሆነ ሰው ይዛ መታ አስተዋውቃን ነበረ ዛሬ ደግሞ ስለሱ ያለውን ነገር ሞሩ መረጃ ይዛ ይሄ ሰው እኔ አላፍርበት መኩራበት አለሁ እንጂ ላፍርበት በፍጹም አይገባ ምስትል ስለሱ መናገር ፈልጋለች አሰላሙ አለይኩም ወራህመቱላሂ ወበረካቱ ወድና የተከበራችሁ ውድ ተመልካቾች እንዴት ናቸው እንደምልቆያችሁ ከንጋ ጋር ሰላም ነው አልহামዱሊላ ዛሬ ሁለት ነገሮችን እሺ እናንተ መጥቻለሁ መግቢያ ላይ ኢክሩን ተመልክታቸዋል ስለባሏ ያለቀሰች በዚህ ሰው እኔ አላፍርበት ይኖራበታለሁ እንጂ ለእኔ ከዚህ ቀደም የነበረኝን ህይወት ታውቃላችሁ። ልቤን ስብርብር አድርጎት ነበረ። አሁን ግን የተሻለ አገኘት አግኝቼ ተስፋ ባለመቁረጥ የተነሳ ብዙ መስዋዕትነት ከፍሎ ከአላህ በታች ለዚህ ደረጃ ያደረሰኝን ሰው እኔ አላፍርበትም እንዲሁም እኮራበታለሁ። ለእናንተም እንደዚህ አይነት የሚንከበከባችሁ በህመማችሁ ሰዓት ከጎናችሁ የሚሆን ምን ከፋችሁ ምን ጠማችሁ ምን ያስፈልጋችኋል የሚለው መልካም ባል ይወፍቃችሁ እያለች ዱዋ እያደረገች መታለች። ሌላኛው ደግሞ እዚህ ጋር በምስሉ ላይ የምትመለከቷቸው አራት ግለሰቦች ኢትዮጵያ ናቸው። እናማ በሪያድ ከተማ ምን ሲያደርጉ ተይዟሉ እና ምንድን ያደረጉት እንግዲህ ከድንበር የተለያየ አደንዛዥ ዕጾችን ወደ ሪያድ እያስገቡ ባሉበት ሰዓት እነዚህ አራት ኢትዮጵያኖች ተይዘው በቁጥጥር ስር ሆነዋሉ ማለት ነው። በሪያድ ፖሊሶች እጅ ገብተዋሉ እና ሴቶችም በእንደዚህ አይነት ነገር ትሳተፋላችሁ ማለት ነው? እኔ ድንበር ላይ ድንበር ሲያቋርጡ ወንዶች ናቸው እንደዚህ አይነት ነገር ይዞ ወደ ሰኡዲ የሚያስገቡ ማለት። ብዙ ጊዜ ስንላቸው ተው፣ ይሄ ነገር አደጋ ላይ ነው፣ ከተያዛችሁ ትልቅ ወንጀል ነው፣ እስከ ህይወታችሁን እስከ ማጣት ድረስ ያደርሳችኋል። እና በዚህ ነገር አትሳተፉ፣ በላባችሁ ሰርታችሁ ተለውጡ፣ እንደ ማንኛውም ሰው ገብታችሁ ስራችሁን በጉልበታችሁ ስሩ እንጂ የሚያህል መስዋዕት የሚያስከፍል ህይወትን የሚያህል ነገር ዋጋ የሚያስከፍላችሁን ስሩ አትስሩ ብለን ስናወራ፣ እንግዲህ ብዙ ጊዜ ተመልክታችሁ ሊሆን ይችላል። እንግዲህ ወንዶች ላይ ነው አብዛኛው ጊዜ ትኩረት አድርገን ስናወራ የነበረው። ጭራሽ ብለው ብለው ሴቶችም በዚህ ስራ ላይ ተሰማርተዋል አሉ አልሞሄም የተሰማሩ በዚህ ስራ የተሰማሩ እህቶቻችን ያው በዛሬው ዕለት ገቢ ሆኖ እነዚህ አራቱም በቁጥጥር ስር እጅ ከፍንጅ ነው የተያዙት። ያንን አደንዛዥ እጽ ይዞ ድንበር ሲሻገሩ ነው እንግዲህ የተያዙት። እንግዲህ ፍርዳቸው ምን እንደሆነ ታውቃላችሁ። በጣም ከባድ ነው። አሁንም ወደፊትም ማለት የሚፈልገው ነገር ወንዶችም ሆናችሁ ሴቶች በእንደዚህ አይነት ስራ ባትሰማሩ እና ህይወታችሁን ዋጋ የሚያስከፍላችሁ ነገር ባታደርጉ መልካም ነው። እናንተ በጉልበታችሁ ሰርታችሁ መለወጥ እየቻላችሁ ለነገ ህይወታችሁ ማሰብ እየቻላችሁ በአቋራጭ አድጋለሁ ብሎ ደግሞ ህይወትን መስዋዕትነት ማድረግ ደግሞ በጣም አስቸጋሪ ነው እና እንድታስቡበት ነው። ሴቶች ደግሞ ይባስ ብላችሁ ሴቶች በዚህ ስራ ላይ መሰማራታችሁ ሐቂቃ እንደኔ በጣም ነው ያፈርኩት። በጣም በጣም ነው የሚያሳፍረው እና እናንተ ሰርታችሁ መዳን ቤት ሞልቷል። እናንተ ገብታችሁ ዛት ስሩም እንዲ ምን ነው እናንተ በዚህ ስራ የምትርመጠመጡት? አልሙሄም እናንተ በገባችሁበት ነገር አላ ስብሐነ ወተአላ ነጃ ያውጣችሁ። ግን ሌሎቻችሁ ጥንቃቄ አድርጉ። ሰውዲ ላይ ቀልድ የለም። እንደዚህ አይነት ነገሮችን ይዛችሁ ከተገኛችሁ እንግዲህ መጨረሻው የሚሆነውን ነገር ያው የሰው ዲን ህግ የሚያቀያቋል እና ብዙ ማለት አልፈልግም። እናንተ ደግሞ አላህ ነጃ ያውጣችሁ፣ ሌሎች ደግሞ በእንደዚህ አይነት ስራ እንዳትሰማሩ ማለት ወዳለሁ። ቅድም ስለ ኢክራም መግቢያ ላይ የተወሰነ ነገር ብያቸው ነበረ። እሷም እያለቀሰች ስለ ባሏ ያስተላለፈችው መልእክት ነበረ። እስቲ ከራሷ አንደበት ባሏ ያው እንዳገባችሁ በባለፈው ሂፋ አድርጋ ነበረ ሶሻል ሚዲያ ላይ ያው ባይወጣ መልካም ነበረ። ነገር ግን በዚህ ሰውየ እኔ አፍርበትም ኩራቴ ስለሆነ ለእናንተ ማሳወቅ አለብኝ በሚል አምጥተዋለች። እንዲሁም ሲያደርግላት የነበረው መልካም ስራዎችን ሁሉ ስታለቅስ በእንባታ አጅባ ለተከታዮቿ ስትናገር ነበር። እና ምን እንዳደረጋት ምን ሲያደርግላት እንደነበረ ከራሷ አንደበት ደግሞ ተከታትለን እንመለስ። አሁን ደግሞ አልሐምዱሊላህ ኛለው ሁሉም ነገር ሲስተካከል፣ መከራዬንም አብሮን የገፋው አስታሞኛል በደንብ ከቤት ሰበላ ያስታመመኝ ከዛን ያምኝበት እና ስቤ በን ኦፊሻል የወጣሁት ጊዜ ጠብቄ ማለት ነው። አስታማሚ ባል ይስጣችሁ። መከራችሁን አብሮ የሚገፋ ይስጣችሁ ወላሂ እኔ እንደዚህ አልነበርኩም። ኢትዮጵያ ስመጣ በጣም ታመሜ ነበር። ጥሩ ስራ ነበረው አዲስ አበባ፣ እንደነገርኳቸው የተማረ ሰው ነው፣ ግን ትቶ መጣ። ለምን ለእኔ ሲል ማለት ነው። እና ይሄን ሰው እንትን ብላችሁ ታፍሩበት፣ አላ ወላሂ አፍርበታል። ከተቀመጥኩበት እንኳን የሚያነሳኝ እሱም ነበር። አልችልም ነበረ ማለት ነው። በሽታ በጣም ቆርቶኝ ነበርአንድ

እንግዲህ ቤተሰብ እንደሰማችሁት ነው። አንዱ ቢጎዳችሁ አንደኛው ደግሞ ያነሳችኋል፣ ይጠገናችኋል። ኢክሩ ያሳመርልሽ፣ አላህ ሱብሐነሁ ወተዓላ ከሰው አይን ይጠብቅልሽ። አላህ በልጅ ልጅ በልጅ ያደርጋችሁ ህይወታችሁን ያማረ ያሳምረ አላህ ሱብሓነ ወተዓላ ያደርግላችሁ። ሀቂቀተን በጣም ነው የምታሳዘነኝ። ማለትም አንዳንድ ጊዜ ይሆነኛል ብላችሁ የምታረጉት ነገር ሳይሆንላችሁ ሲቀር ልባችሁን ሰባብሮት እንደገና ደግሞ በሽታ ላይ ወጥቃችሁ ከነበራችሁበት ስራችሁን ምናችሁን እርግፍ አርጋችሁ ትታችሁ ሀገር ገብታችሁ ሀገር ላይ በህመም ላይ መውደቅ በጣም ከባድ ነው። እንግዲህ ይህ ክሩ ታውቋት አላችሁ ሁላችሁም። ጥሩ ስራ ነበራት። እንዴት ና እንደነበራችሁ ሁላችሁም ታውቃላችሁ። ነገር ግን በብሽታ ምክንያት ና ልቧ በመሰበሯ ምክንያት ያው ሀገር ገባች ማለት ነው። አላህ ስብሃነ ወተዓላ አንዱ ሲጥላችሁ፣ ደግሞ አንደኛው እንዲያነሳላችሁ ሰበብ ያደርግላቸዋል። እንዳለችው እንግዲህ ከራሷ እንደበት እንደሰማችሁት ይሄ አሁን ከራሷ ጋር የሆነው ልጅ ከአዲስ አበባ ነው። ስራውን ጥሎ ወደ እሷ ያለችበት ሂዶ እንግዲህ አንዳንዴ እኔ እንጃ በቃ የሆነ ኸይር ነገር ሲያዘጋጅ ያዘጋጅላችኋል አላህ ሱብሓነ ወተዓላ በሆነ ነገር ላይ አስመልጦ ያወጣችኋል። እንኳንም ከዛ ከልጆች አባት አስመልጦ አወጣት። መልካም ነገር ሲያዘጋጅላችሁ ከነበራችሁበት ነገር የሆነ ግንጥል አድርጎ ያወጣችኋል ማለት ነው። የሰው ልጅ ማይሳሳት የለም። ተሳሳተች አደረገችው። አላህ በራሱ ጊዜ ደግሞ መንጥሮ አወጣት እና ከዚህ ልጅ ጋር አደረጋት። አላህ ሱብሃነ ወተዓላ የአማራ ህይወት እንዲያደርግላት ደግሞ ሁላችሁም ምኞት ተመኙላት። የሰው አይን መጥፎ ነው። ሚዲያ ላይ የወጣ ነገር በረካ የለውም ብቻ አላ ስብሃነ ወተዓላ በረካ ያደርግላት። በቃ ዝም ብሎ አላድል የሆነ ብቻ ያው እሷ እንዴት አፍርበት አለው። መልካም ሰው ነው። እኔ ራሴ መቆጣጠር በማልችልበት ሁኔታ ላይ እሱ ከጎን የነበረ ከዚህ ቀደሙ እንኳን የማይሆነኝ ትዳር ላይ ሆኜ ሚዲያ ላይ ያወጣሁት ነገር ነው። የሚሆነኝን ትዳር እንዴት መልካሙን እንዴት ደብቋለሁ በማለት ይመስለኛል። አሁን ወደ ሚዲያ ያወጣችሁ ብቻ ከሰው አይን አላህ ስብሃነ ወተዓላ ጠብቆልሽ እስከ ጀነት አልፍርዶስ አብራችሁ የምትኖሩ፣ አብራችሁ የምትጃጁ አላህ ስብሃነ ወተዓላ ያደርግልሽ ያደርግላችሁ። እና ውዶች ማለት የምፈልገው ነገር ምንም አይነት ውስጥ ብትሆኑ፣ ምንም አይነት ሁኔታ ላይ ብትሆኑ ተስፋ እንዳትቆርጡ ነው። ሀቂቃ ነው ምላችሁ፣ አዱኒያ ደዋራ ናት። ዛሬ ለእናንተ መልካም ብትሆን ነገ ለእናንተ ደግሞ የምታለቅሱበት የምትከፉበት ቀን ሊሆን ይችላል እና ምንም አይነት ነገር ቢያጋጥማችሁ ተስፋ መቁረጥ የለባችሁም። በተለይ በተለይ ትዳር ላይ አንድ ትዳር ሞክር ያለው አልተመቸኝም፣ በቃ አልተሳካልኝም፣ የኔ ህይወት ከዚህ በኋላ ህይወት የሚባል ነገር የለም አይባልም። ሹፉ በድሏችሁ የሄደው እናንተን ሰባብሯችሁ የሄደው ሰው ያ መንገዱን ጨርቅ ያርገለት፣ እናንተ ብቻ በዛ ሰው መጥፎ እንዳታረጉ፣ ግፍ ብቻ እንዳትፈጽሙ እንጂ ለእናንተ ደግሞ አላህ ስብሃነሁ ወተዓላ ሳሊ ሆን ያመቻችላችኋል። ምክንያቱም እናንተ ግፍ እስካልሰራችሁ ድረስ ማለት ነው ግፍ ሰርታችሁ ከሆነ እንግዲህ የእጃችሁን ታገኛላችሁ ነገር ግን ግፍ ካልሰራችሁ ያ ሰው ግፍ ሰርቶባችሁ ሂዶ ከሆነ ለእናንተ ደግሞ አላህ ስብሃነሁ ወተዓላ መልካሙን ነገር ያዘጋጅላችኋል እቺ በኢክራም መማር ትችላላችሁ ሀቂቀት እንምላችሁ ለሶስት ልጆች ያልሆነ አባት አግብታ እንግዲህ ለዛች ያልሆነው ለእክሩ ይሆናታል ማለት በጣም ከባድ ነበር በጊዜው ራሱ ብዙ ቪዲዮ ሰርቻለሁ እኔ በሰአቱ ማለት ነው ግን ደግሞ ያው ለመጀመሪያ ያልሆነ ለሁለተኛ ይሆናል ማለትም ከባድ ነው። የመጀመሪያዋን በስነስርዓት ይዞ ተንከባክቦ ልጆቹን በስርዓት የያዘ ሰው ቢሆኑ እንኳን መልካምነቱ እዛ ላይ ይታያል። ግን የሶስት ልጅ እናትን ከነ ልጆቿ በትኑ ሌላ አዲስ ህይወት እንደውም አድምቁ እልል ባለ ነገር አደባባይ ይሁኝ ይሁኝ ብሎ ያደረገው ነገር ደስ አላለኝም ነበር። አልሐምዱሊላ ከዛ ህይወት እንኳን ወጣች። አላ ስብሀነ ወተአላ መልካኑ ትዳር አላ ወፈቃት መልካም ነገር ነገርም ለወደፊቱ እመኝላታለሁ አላህ ስብሃነ ወተዓላ የተሻለ ህይወት የተሻለ ነገር ከነበርሽበት የተሻለ ነገር የምትኖሪ አላህ ስብሃነ ወተዓላ ያድርግሽ። በልጅ ልጅ ባርኮ አላህ ስብሃነ ወተዓላ ተአምረኛ ሴት እንደምትሆኚ ተስፋ አደርጋለሁ። መልካሙን ሁሉ እመኝልሻለሁ። ሁላችሁም ዱዓ አድርጉላት ወዶቼ። እኔ መንገድ ይሄው የመዳምን ልጆች እያጫወትኩ ነው። እኔ ማገሬ ገብቼ የራሴን ህይወት እንድመራ ዱዓ አድርጎልኝ ወዶቼ፣ ያመሰገናለሁ። የዛሬ ቆይታ ይሄን ይመስል ነበረ።